ሽን እዚህ ገቡ ተቀይለሻያት አባዬን እኮ ነው የምትመስለው። ውሃንም ትመስላለች። እኔ ማ ጸጉሯን ቆርጬ እንዲያስመረምራት አይምሮሽን የሚያመሽ ከሆነ ወደ ሕክምና ግቢ። ምን አይነት ሃሳብ ነው ወደ አይምሮሽ የሚመጣው? ይህ ነገር ደጋግሜ እነግርሻለሁ ስ እንደዚህ አይነት ሃሳብ ሁለተኛ የምታስቢ ከሆነ እመዬ እጅግሽን ጠፍሬ ወደ የዳጣ አባት ትዳራቸው እንዳይናጋባቸው ዳጣ ልጃቸው እንደሆነች ሚስጥራዊ መሆን እንዳለበትም አስጠንቅቀዋታል። ዛሬ ላይ ግን ኤቪ እውነታውን ደርሳብታለች። አባቴንና ውሃን ትመስላለች፣ ዳጣ በፍጹም ያባየ ልጅ መሆን አለባት። ስለዚህ እውነታውን እሷን እናስምርምርና እንድረስበት በማለት ለእናቷ ምክረ ሀሳብ አቅርባለች። እናቷ ግን እንዴት እንደዚህ አይነት መጥፎ ሀሳብ ታስቢያለሽ? ጭራሽ ሁለተኛ እንደዚህ አይነት ነገር ስትናገሪ እንዳልሰማሽ የኔ ባለቤት ይህንን ሊያደርግ አይችልም በማለትም በጣም ተቆጥታት ነበረ። ቬቪ ግን የእናቷ ቁጣ ሊመልሳት አልቻለም። ወደ መኝታ ክፍል በማምራት ዳጣ በተኛችበት ጸጉሯን በመቁረጥም ይቺ ልጅማ እያለ ነገሩ ወደ ቤታችን አልተከሰተችም፣ አባዬ የሆነ ሚስጥራዊ ነገር ቢኖረው ነው። ስለዚህ ዛሬ ጸጉሯን ልውሰድና አስመርምሬ እውነታውን ማወቅ አለብኝ፣ በማለትም ቆርጣ ተነስታለች። ሆኖም መቀሷን በመያዝም የዳጣን ጸጉር ቆርጣ ወስዳለች። እንግዲህ የዲኤንኤ ጉዳይ ከአቶ ጌታቸው ጋር እየተነጋገሩት ወደፊት ማድረግ እንዳለባቸው ነበረ። ነገር ግን ኤቪ በጣም ቀድማቸዋለች። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል ሰባትን እንመለከታለን። በዛሬው ክፍል ምን አዲስ ትዕይንት አለ እም እንዳስሰ ይሆናል። ናታን ዳጣን እየቀረባት መምጣቱ በኤቪ ከፍተኛ የሆነ ቅናት ስለተሰማት ምናልባትም እኮ አሁን ከክፍሉ በመሄድ እያማለለች ይሆናል በማለት ለእናቷ ተናግራ ነበረ። ሆኖም እንዳሉት በር ላይ ተለጥፈው ሲያዳምጡም የፍቅር ጥያቄ ሲያቀርብላት ይህንን በጆሯቸው ሰምተውታል። እነሱም ገስግሰው ወደ ክፍል በማምራት ምን ትሰሪያለሽ ከዚህ በማለት ዳጣን ያፋጥጧት ገብተዋል። ናታንም ለጥያቄያቸው መልስ ይሆን ዘንድ ነይ ወደ እኔ ክፍል እንጫወት ስላልኳት ነው ወደ ክፍሌ የመጣችው በማለትም መልሶላቸው እንዲረጋጉ አድርጓቸዋል። ነገር ግን የናታንና የዳጣ መቀራረብ በኤቪ በጣም እረፍት ነስቷታል። እናትም ቢሆን ዳጣ ናታንን እየቀረበችው መምጣቷ፣ ምናልባትም ከኤቪ ነጥቃ ልታገባው ትችላለች የሚል ፍራቻም ስላለባት፣ ለምንድነው ግን እሱን እየቀረብሽ የመጣሽው በማለትም ተቆጥታታለች። ዳጣም ለብዙ ዓመታት ቤተሰብን ተርባ ቆይታ አሁን እነሱን ስላገኘች ደስተኛ ስለሆነች ብቻ እንጂ ሌላ ምንም የተለየ ሀሳብ እንደሌላት በተደጋጋሚ ብገልጽላቸው፣ እናትና ልጅ ግን ከእናታን ጋር ያለውን ቅርበት በልኩ እንድታደርግም በተደጋጋሚ ማስጠንቀቂያም ሰጥተዋታል። ይህ በዚህ ብቻ አልበቃትም። ዳጣ ወደ ቤታቸው ከተከሰተች በኋላ ብዙ ነገሯ እንደተቀያየረና ከቤተሰብ ጋርም ሰላም እንደነሳት ለሰራተኛቸው ማለትም ለዳጣ እናት እየነገረቻት ነበረ። ሆኖም ዳጣን ከዛ ቤት የምትባረርበትን የመፍትሄ ሀሳብ ያለችውንም ለዳጣ እናት ስታማክራት ነበረ። የተወሰነ ገንዘብ ሰጥሻ አለውኝ ዳጣ ከዚ ቤት የምትወጣበትን መንገድ ብቻ አመቻችልኝ። ካለበልዛ እኔ ናታንም ብቻ አይደለም እህቴን ውሀን ማጥቻታ አለው። አባዬም ቢሆን ፍቅሩን ሙሉ በሙሉ ለሷ ነው። ምን ያልወሰደችብኝ ነገር አለ? በማለትም አሁን ዳጣ ከመጣሽ በኋላ ነገሮች እንደተቀያየሩ ማድርጋ እየነገረቻት ነው። ሆኖም ሰላምም የዳጣ እናት ማለት ናት። ለምን እንደዚህ መጥፎ ሀሳብ ታስቢያለች በሰው ላይ ክፉ ማድረግ ጥሩ ነው ወይ? እኔ ግን ሚሊየን ብር ብታስቀምጭልኝም በሀሳብሽ መቼም ልስማማ አልችልም። የመጥፎ ነገር ተባባሪም አልሆንም። በማለትም እምብየው ብላታለች። በሌላ በኩል ናታን አሁን ወደ ክፍሉ አምርቶ እንቅልፉን ለሽ ብሎ ተኝቷል። ኤቪ ግን ተከታትለው በመግባት አሁንም ፍቅሩን ልትገልጽለት ፈልጋ ነበረ። ናታን ከእንቅልፉ በሚነቃበት ሰዓት ከአጠገቡ ተቀምጣም ልትስመው እየቃጣችው ነበር። ይህን የተመለከተው ናታን በጣም ተናዶ ና ተኛበት ተነስቶም በጥፊ ሊያጠናግራት ነበር። ሆኖም ምን ትሰሪ ያለሽ እዚህ በማለት ጥያቄውን ያስከትላል። ፋራነ ልበል እያለችም ለመሳደብ ሞክራለች። ለመሆኑ የፋራ ትርጉሙ ምን እንደሆነ ታውቂያለሽ? በማለት ጥያቄውን አስከትሏል። በእርግጥም ናታን የተለያዩ መጽሐፍትን ስለሚያነብ እንደ ስድብ የቆጠረችውን አሁን ምን ያህል እውቀቷን ለመፈተሽም ይረዳት ዘንድ ብዙ ነገር አስተምሯታል። ፋርመር ከሚል የተወሰደ ቃል ሲሆን፣ ይህ ደግሞ ስድብ አይደለም። ፋርመር ማለት ገበሬ ነው። እና ሳንተስ ከዚህ ምን ትለያለህ? በማለትም ለማንቋሸሽ ሞክራለች። ታዲያ ገበሬ ከሆነ ገበሬ ስድብ አይደለም፣ በማለትም ሊያስተምራት ፈልጓል። በእርግጥ እናታን አስተዋይ እምሮ ታድሯል እና ሆኖም አሁንም አፈቅራ አለው እያልሽኝ ከሆነ መቼም ሊሆንልሽ አይችልም በማለት ገልጾላታል። እሷም እንደምታፈቅረው አንገቷን እየነቀነቀች ነበር የነገረችው። ይህ መቼም ሊሆንልሽ አይችልም በማለት ክፍሉን ትቶላት ወጥቷል። እናትም ለምን ይችልጅ ግን ከመጣች በኋላ የልጆች አነጋገርም ሆነ ስታይላቸው በጣም እየተቀየረ መጥቷል። አንተም ቢሆን ቤተሰቦችን ፍቅር እየሰጣቸው አይደለም፣ በማለት ባለቤታቸውን እየወቀሱ ነው። እርሱም ፍቅራችን ለሁላችንም የጋራ ነው፣ ይበቃናል፣ ልጆች የተለየ ለዳጣ ያደረግኩት አንዳችም ነገር የለም። ያው አነጋገሯ ነው፣ እንግዲህ የመጣችበት ባህል ማንነት ሊሆን ይችላል። ይህን ደግሞ እንደ መጥፎ ልታዩ አይገባም፣ በማለት ባለቤታቸውንም ያመጡትን ሀሳብ ሊቀበሉላቸው አልፈለጉም። ሚኒስትሩ ማርታ ዳጣንና ናታን እንዴት ማራራቅ እንዳለባቸው ቆም ብለው ማሰብ ጀምረዋል። ሆኖም ይህች ልጅ በጣም ዱርዬና አነጋገሯ ሁሉ ስርዓት የለች ነው። ሚስት ማግባት ከፈለግ በጣም ጥሩ ልጅና በዙሪያ ካሉ ሴቶች መካከል ቆንጆዋን ተመልከት በማለትም ገልጸውለታል። ናታን መረጋጋት እንዳለበትና በተለይ የሚስት ጉዳይ በአባቱን በኩል አደራ ልጅ። ሚስትን ስትመርጥ ተጠንቅቀህ ነው እንዳሉትና ይህንን የአደራ መልእክት ደግሞ በሚገባ መወጣት እንዳለበት ሆኖም አሁን ማንም ከመረጠለት ሳይሆን ልቡ ያሰባትን ማግባት እንደሚፈልግም ነግሯቸዋል። ዳጣን ግን በፍቅር እንዳታስባት በማለት የዳጣ የእንጀራ እናት የሆነችው ለማራራቅ ብትሞክርም ዳጣ ኮ በጣም ደስ የሚልና ቀለል ያለ ጸባይ ነው ያላት። ምን ችግር አለው? ምርጫዬ ከሆነች ባገባትስ በሚል ለወይዘሮ ማርታ መልሶላቸው ነበረ። ናታን፣ በፍጹም እሷ ለአንተ የምትሆን ሴት እስካልሆነች ድረስ ይህንን ከልብህ እንዳታስበው በማለትም አስጠንቅቀውታል። እናትና ልጅም እንዲሁ እናትና ልጅ መሆናቸው ባይተዋወቅም ልባቸው እየነገራቸው ግን እርስ በርስ መተሳሰብ ጀምረዋል በተለይ ሰላም ልብስ በምታጥብበት ሰዓት ላግዝሽ እያለች ከስር ከስሯ ልብስም አብራት እያስተጣጠበቻት ነው። ለመሆኑ እናትሽ ናት በማለትም ሰላም ለልጇ ለዳጣ ጥያቄ አቅርባለታለች። የእናቴ ነገርማ በሚልም እንዲሁ ዝም ብላ አልፈዋለች። ሰላምም በበኩሏ እንደዚያ አይነት ሀሳቦች በአእምሮዋ ሳይመላለሱባት አልቀሩም። ምክንያቱም ገና በወጣትነት ወልዳ ያላሳደገቻት ልጇ መለስ ብላ እንዲሁ እያሰበቻት ነው ነገር ግን ካጠገቧ ያለችውን ዳጣ ምንም እንኳን ልጇ እንደሆነች ባታውቅም በጣም እየወደደቻትና እየተንከባከበቻት፣ ቀለል ያለ የዳጣ ጸባይም እጅግ በጣም ተወዳጅነትን እያተረፈላት መጥቷል። ሆኖም ኤቪ በዚህ በጣም ቀጥል እያለች ትገኛለች። ሁላችሁም ታገሉኛላችሁ እሷ ከመጣች ወዲህ ይኸው ግልብጥ ብላችሁ ፍቅር እየሰጣችሁና እየተንከባከባችዋት ነው። እኔ ግን ብቸኛ ነኝ እያለች እያማረረች ነው ዳጣም በበኩሏ ከአባቷ ጋር የሆነ መዝናኛ ቦታ እየወሰዳት ሳለም አባዬ ከዚህ ቤት ከመጣው ይኸው ኤቪ በጣም ጥምምድ አድርጋ ይዛኛለች። አንተ ግን በልጅነቴ ታፍርብኛለህ መቼ ይሆን ኮራ ጀነን ብለህ ልጄ ብለህ የምትጠራኝ በማለትም ገልጻለታለች። የዲ ኤን ኤ ምርመራ እስከምናደርግ ድረስ ትጠብቅኛለሽ ብለዋታል። ሆኖም አባዬ ምናልባትም የምርመራ ውጤቱ ልጅና አባት ካልሆንስ በማለትም ጥያቄዋን አስከትላለች ምን ችግር አለው እንደዚሁ ትቀጥ ያለሽ ግን ውስጤ የሚነግረኝ ልጅ እንደሆንሽ ነው በማለትም ገልጸውላታል ታዲያ ይህ የምርመራ ጊዜው መራቅ እንደሌለበትም ገልጻለች ወይዘሮ ማርታም ዳጣን ከመጥላታቸው የተነሳ ይች ልጅ ልጆችን በጣም ስነ ስርዓት እያበላሸችብኝ ነው ይቺ ውሃ እንኳና ከዛሬዋ በጣም በሚያሳዝን ሁኔታ ፒስ ነው አለችኝ እንዲህ አይነት ቃላት በፍጹም ከአንደበቷ ወጥቶ አያውቅም ነበረ። እሷ ከመጣች በኋላ ግን ከጎዳና የለመደቻቸው የዱርዬ ቋንቋዎች እየተጠቀመች ነው። ኤቪ ራሷን ትጠብቃለች፣ ብልጥ ነች። ውሃ ደግሞ በጣም ሞኝ ናት። እናም ሞኝ ልቧን ተጠቅማ እንዳታበላሽብኝ ይፈራለሁ፣ በማለትም ለባለቤታቸው ይገልጹለታል። ባለቤታቸው ገና ለገና የአቶ ሲሳይ ልጅ በማለት በሚናገሩበት ሰዓት ማናት ደግሞ የአቶ ሲሳይ ልጅ በማለት መደነባበር ጀምረዋል። ሀሳባቸው መለስ ሲሉም ዳጣን እንዲህ ብለሽ ተናገሪ ብለው እንዳስጠነቀቋትና ሳቸውን ከሚስጢራዊ መረጃ ለመጠበቅ ሲሉ ያደረጉት ስልት እንደሆነ ማስታወስ ይጀምራሉ። ኦኬ ዳጣን ነው እንዴ በማለት መሳለቅ ይጀምራሉ። እንግዲህ ስራ ታሲዝ እንደሆነ አሲዝ ካለበለዛ ትዳራችን አደጋ ላይ ይወድቃል በማለትም አኩርፈዋቸዋል። አሁን ሌላ ነገር መጠራጠር ጀምራለች። አባዬ ያለነገሩ ነገሩ ዳጣን ወደ ቤታችን ሊያመጣት አልፈለገም። እኔ የሚመስለኝ ግን ልጁ ሳትሆን አትቀርም። መልኳ ውሃንም ትመስላለች፣ አባዬንም ትመስላለች። በደንብ አስተውዬ ስመለከታቸው አባትና ልጅ እንደሆኑ ይሰማኛል፣ በማለት ለእናቷ በምትናገርበት ሰዓት ከእናቷ ጥሩ ምላሽን አላገኘችም። የኔ ባለቤት ይህንን ሊያደርግ አይችልም በፍጹም፣ እንዴት አይነት ሀሳብ ነው የምታስቢው? በማለትም ሁለተኛ እንደዚህ አይነት ነገር ብትናገር ምናልባትም ሊመቷት እንደሚችሉም ዝተውባታል። ቪ ግን እውነታው ጋር ለመድረስ ጥግ ድረስ መሄድ እንዳለባት ራሷን አሳምና ስለነበረም ቀጥታ ወደ ዳጣ መኝታ ክፍል በማምራት ጸጉሯንም በመቁረጥም አሁን የምርመራ ውጤት ማስደረግ እንዳለባትም በድብቅ በራሷ መንገድ ቆርጣ ተነስታለች። ሆኖም የዳጣን ጸጉር ቆርጣ ወስደዋለች። እንግዲህ ቀጣይ ክፍል የሚሆነው የአባቷንና የዳጣን የዴን ምርመራ ውጤት ይዛ መቅረብ ይሆናል። ይህኔ ምናልባትም በትዳራቸው መካከል ምን አይነት ከባድ ነገር ሊፈጠር ይችላል። ወይዘሮ ማርታ እየተደበቀባቸውና እስካሁን የማያውቁት ሚስጥራዊ መረጃ የአባትና የልጅ ነገር እውነታው ሲገለጥ ምን ሊፈጠር ይችላል? አብረን የምንከታተለው ይሆናል። ለዛሬ ዳጣ ክፍል ሰባት ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጋብዛለሁ። ባይ ባይ።